የኔው ጥያቄ ዘፈን ያለበት ሰርግ መሄድ እንዴት ይታያል? ነሺዳ ከሆነስ ዘፈን ስላልሆነ ችግር የለውም ይሉናል። ሰርግ የተጠራ ሰው መሄድ ግዴታ ነው መቅረት ሐራም ነውም ይሉናል። ዘፈን ሐራም ነው ያለበት ቦታ አንሄድም ስንል አንዳንድ ሰዎች ዘፈኑ ሲጀምር ትወጣላችሁ፣ እስኪ ጀምር ችግር የለውም ይላሉ። በነሺዳ ስም በሶላዋት ሴቶችም ከሆነ ወንዶች ሰርግ ላይ ስለሚጨፍሩስ ምን ይመክሩናል? የሚል ጥያቄ ነው። በሶላት ውስጥ አንዳንዴ የመርሳትና የመጠራጠር ባህሪ አለብኝ። ለምሳሌ በስጁድ መካከል አንድ ነው ወይስ ሁለት የተቀመጥኩት ብዬ እጠራጠራለሁ እና ብረሳ ወይም ብሳሳት ያንን እንዴት ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። እህቴ የስድስት ወር ጽንስ አስወርዳ ጽንሱን የሚቀብረው አታ ሴቶችም ሆኑ ወንዶች ዝም ብለው ተዉት። የእሷ ጓደኛ ግን ሁኔታውን ስታይ ቆሻሻ ውስጥ ጣለችው። ይህ እንዴት ይታያል? ምንስ ማድረግ አለባት? የሚል ለእህቴና ለባለቤቷ መቶ ሺህ ብር እንዲያስቀምጡልኝ ሰጠሁ ነገር ግን እነሱ ሱቃቸው ውስጥ ገንዘቡን ለስራ እንዳስገቡት ነገሩኝ። አሁንም አስጠይቅኝ አሉኝ። ነገር ግን ዘካ ከአንድ ወር በኋላ ይወጅብበታል። ይሄም ብር ሲሰጡኝ ነው ዘካ የማወጣለት ወይስ ባይሰጡኝም ማውጣት አለብኝ የሚል ጥያቄ የወቅፍ ንያ አድርጌ ነበረ። ነገር ግን በጊዜው ስላልተመቻቸልኝ ሳልሰጥ ቀረው። አሁን ላይ መስጠት እፈልጋለሁ። እኔ የነየትኩበት

ጥያቄዎች መሀል የመጀመሪያው በሶላት ውስጥ አንዳንዴ የመርሳትና የመጠራጠር ባህሪ አለብኝ። ለምሳሌ በስጁድ መካከል አንድ ነው ወይስ ሁለት የተቀመጥኩት ብዬ እጠራጠራለሁ እና በረሳ ወይም ብሳሳት ያንን እንዴት ማድረግ አለብኝ ያብራሩልኝ የሚል ጥያቄ ነው። ይህ ነገር ከበዛና ሁሌም የሚደጋገም ከሆነ ቦታ አይሰጠው። ጥርጣሬውን ወደ ጎን በመተው ሶላት ላይ መቀጠል ይቻላል። ወስዋስ ከሸይጣን ነው የሚመጣው። ሸይጣን ደግሞ በእንደዚህና በመሰል ምክንያቶች ከዒባዳ ማራቅ ነው የሚፈልገው። የእሱልና የቀዋዒድ ዕለሞች ወሸኩ በዕደል ፊዕሊ ላ ዩአሢሩ ወሃከዛ የዚ ሽኩኩ ተክሥሩ ብላ አንድን አንድን ዒባዳ ሰርተው ካጠናቀቁ በኋላ የሚፈጠር ጥርጣሬ ተጽዕኖ አይኖረውም፣ አይጎዳም እንደዚሁ ደግሞ መጠራጠር ከበዛም አይጎዳም ብሏል። ከዛልክ ሸይጣን የሚያመጣውን ወስዋስና ጉትጎታ ተወ፣ ቦታ አትስተው ተብሏል ወስዋስ ቦታ የሚሰጠው አልፎ አልፎ የሚከሰት ከሆነና በቂ ምክንያት ካለው እንጂ በትክክል ከመስገዳችን ጋር እንድንጠራጠር የሚያደርግ ሸይጣን የሚያመጣ ወስዋስ ቦታ ከተሰጠው በየጊዜው ሶላት ደጋግመን እየሰገደን ውጡ ደጋግመን እያደረገን እንድንሰላች በማድረግ ከዒባዳ ሊያርቀን የሚፈልገው። አልፎ አልፎ ከሆነ የሚከሰተው ወይም በቂ ምክንያት ካለው፣ አንድ ነው ሁለት ብለን ከተጠራጠረን፣ ስጁዱን አንድ እንደሆነ አድርገን ሁለተኛን ጨምርና መጨረሻ ላይ ስጁደሳሁ እናደርጋለን። ረካውንም ቢሆን ሁለተኛ ነው ሶስተኛ፣ ሶስተኛ ነው አራተኛ አካለን፣ ዝቅተኛውን ቁጥር በመያዝ መጀመሪያ ያለበትን ጨምረን መጨረሻ ላይ ሱጁደሳሁ እናደርጋለን። ሌላኛው ጥያቄ፣ እህቴ የስድስት ወር ጽንስ አስወርዳ ጽንሱን የሚቀብረው አታ ሴቶችም ሆኑ ወንዶች ዝም ብለው ተዉት። የእሷ ጓደኛ ግን ሁኔታውን ስታይ ቆሻሻ ውስጥ ጣለችው። ይህ እንዴት ይታያል? ምንስ ማድረግ አለባት? የሚል ጥያቄ የስድስት ወር ጽንስ ማስወረድ አይቻልም። ጽንሱን ያስወጣችው ሆን ብላና በፍላጎቷ ከሆነ ነፍስ የተዘራበትን ጽንስ ማስወጣት ከባድ ወንጀል፣ ነፍስ እንደማጥፋት ነው። ጥያቄው የሚለው የስድስት ወር ጽንስ አስወርዳ ነው የሚለው። በራሷ በፍላጎቷ የስድስት ወር ጽንስ ካስወረደች በመጀመሪያ ደረጃ ተውበት ማድረግ፣ አላህን ተባረከ ወተዓላ ይቅርታ መጠየቅ፣ ባደረገችው መጸጸት፣ ሁለተኛ አላደርግም ብላ ቃል መግባት ይጠበቅባታል። እንደዚሁ ደግሞ ከፋራ ማውጣት ይኖርባታል። ነፍስ አጥፍታለች። ስልሳ ቀን ሳታቋርጥ በተከታታይ የመጾም ግዴታ አለባት። የወራ ባደም ና ትክክለኛ በቂ የሆነ ዕድር ከገጠመት አቁማ ካቆመችበት መቀጠል ትችላለች። ምክንያት ሳይኖራት ግን ስልሳው ቀን ሳይሞላ ብታቋርጥ ከዛ ፊት የጾመችው በሙሉ አይቆጠርላትም። ከዚህ በተጨማሪ የደም ካሳ መክፈል ግዴታ ይሆንባታል። እናቱ እንኳ ብትሆን የደም ካሳው አይቀር፣ ለወላጅ አባቱ ለወራሾቹ ይሆናል። መጠኑ አምስት ግመል ወይም የአምስት ግመል ዋጋ ነው የሚሆን። ይህ የጽንሱን ከፋራ በተመለከተ ሲሆን ነፍስ የተዘራበት አራት ወር እና ከዛ በላይ ዕድሜ ያለው ጽንስ ከተወለደ ልክ እንደየትኛውም የሰው ልጅ ታጥቦ ተገንዞ ተሰግዶበት ነው የሚቀበር። ቆሻሻ ላይ አይጣልም። ከዛ በታች እንኳ ቢሆን የሰውነት ቅርጽ ምልክቶች ካሉ በክብር የሆነ ቦታ ላይ ተቆፍሮ ነው መቀበር ያለበት። እዚህ የተጠቀሰው ግን የስድስት ወር ጽንሰን በስርዓት ተሰግዶበት ታጥቦ ተገንዞ በስርዓት ከሙስሊሞች ጋር መቀበር ያለበት። ይሄን እያወቁ ሜዳ ላይ ቆሻሻ ላይ ወስዶ መጣል ወንጀል ነው፣ ስህተት። አላህ ያከበረውን የሰውን ልጅ ክብሩን መንካት ነው የሚሆን። መጸጸት፣ አላህን ይቅርታ መጠየቅ ያስፈልገዋል። ምናልባት የተጣለበት ቦታ ላይ አሁንም ማግኘት የሚቻል ከሆነ ወይም የተወሰነ ወይም የቀረ የተወሰነ የሰውነት አካሉ የሚገኝ ከሆነ በዲናችን የታዘዝነውን ነገር ሙሉን እንኳን ማድረግ ባንችል የቻነውን ያክል ማድረግ ግዴታ ነውና ያሉ የሰውነት ቅሪቶችን ወስዶ መቅበር ተገቢ ይሆናል። ማግኘት ማይቻል ከሆነ ግን ተውበትና ኢስቲግፋር ማድረግ በቂ ነው። ሌላው ጥያቄ ለእህቴና ለባለቤቷ መቶ ሺ ብር እንዲያስቀምጡልኝ ሰጠሁ። ነገር ግን እነሱ ሱቃቸው ውስጥ ገንዘቡን ለስራ እንዳስገቡ ተነገሩኝ። አሁንም አስጠይቅኝ አሉኝ። ነገር ግን ዘካ ካንድ ወር በኋላ ይወጅብበታል። ይሄም ብር ሲሰጡኝ ነው ዘካ የማወጣለት ወይስ ባይሰጡኝም ማውጣት አለብኝ የሚል ጥያቄ ነው። አማናን አደራን መጠበቅ ዋጅብና ግዴታ ነው። አማናን አደራን አለመጠበቅ፣ በአግባቡ አለመመለስ የሙናፍቅነት የሙናፊቅነት ምልክት ነው። ነቢያችን አለይሂ ሰላቱ ወሰለም የሙናፊቅ ምልክቶችን ሲዘረዝሩ ወይ ቱሚና ኻነ ብላ ሰዎች ሲያምኑት አደራ ሲያስቀምጡ ሲሰጡት ይክዳል በላ በአደራ መልኩ እቃ የተቀመጠበት ሰው ተጠቀመው ተጠቅመኸው ስፈልገው ትሰጠኛለህ፣ ትመልሳለህ እስካልተባለ ድረስ አስቀምጥ የተባለን ነገር በጭራሽ መንካት የለበትም። ከቂያማ ምልክቶች አንዱ አማን ያላቸው አደራ የሚጠብቁ ሰዎች ቁጥር መቀነስ ነው። ስለዚህ የመመለስ የማስተካከል ግዴታ አለባቸው። አጠይቅኝ ብለው ማለትም አይችሉም፣ አይገባቸው ኢንላላህ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ብሏል አማናን አዳራን ወደ ባለቤቱ እንድትመልሱ አላህ ያዛችኋል ብሎ አላህ ቁርአን ላይ የአላህን ትዕዛዝ ማመጽ ነው የሚሆን። ዘካውን በተመለከተ አጠይቅኝ ካሉ መቼ እንደሚመልሱት ካልታወቀ ዘካ ማውጣት ግዴታ አይሆንም። በእጅ ሲገባ ነው የቆየውን ያክል ጊዜ እንኳ ቢቆይ የአንድ አመት ዘካ የሚወጣለት። ጠንከራ አድርጌ ከጠየቅኳቸው ይሰጡኛል የሚል ተስፋ ካለ ግን በየአመቱ ዘካ ይወጣለታል። ሌላኛው ጥያቄ የወቅፍ ንያ አድርገ የነበረ ነገር ግን በጊዜው ስላልተመቻቸልኝ ሳልሰጥ ቀረው። አሁን ላይ መስጠት እፈልጋለሁ። እኔ የነየትኩበት አሁን ሊያልቅ ይችላል። ስለዚህ ንያየን በሌላ መስጠት እችላለሁ? ያብራሩልኝ የሚል ጥያቄ። ወቅፍ ማለት በቋሚነት አገልግሎት የሚሰጥ ቋሚ ነገር ማለት ይሄን በቋሚነት አገልግሎት የሚሰጥን ቋሚ ነገር ለብቻችንም ማድረግ እንችላለን፣ ከሚያደርጉ ሰዎች ጋር ተጋርተን ማድረግ እንችላል። ሰዎች እስከ ተስማሙና እድሉን እስካመቻችሁ ድረስ ቀድሞ በነየቱት የወቅፍ አይነት ላይ እንጂ በሌላ መሳተፍ አይቻልም አይባልም። ስለዚህ የፊተኛው ካላለቀ ቃልን በምንም መልኩ ካለመቀየር አንጻር እዛ ላይ መዋሉ የተሻለ ይሆናል። ያ ካለቀና ከተጠናቀቀ ሌላ ተመሳሳይ የወቅፍ ስራ ላይ መዋል ይቻላል። ሌላኛው ጥያቄ ዘፈን ያለበት ሰርግ መሄድ እንዴት ይታያል? ነሺዳ ከሆነስ ዘፈን ስላልሆነ ችግር የለውም ይሉናል። ሰርግ የተጠራ ሰው መሄድ ግዴታ ነው፣ መቅረት ሐራም ነውም ይሉናል። ዘፈን ሐራም ነው ያለበት ቦታ አንሄድም ስንል አንዳንድ ሰዎች ዘፈኑ ሲጀምር ትወጣላችሁ እስኪጀምር ችግር የለውም ይላሉ። በነሺዳስም በሰለዋት ሴቶችም ሆነ ወንዶች ሰርግ ላይ ስለሚጨፍሩስ ምን ይመክሩናል የሚል ጥያቄ ነው። የሰርግ ጥሪን ተቀብሎ መሄድ ግዴታ የሚሆነው? ቦታው ላይ ወንጀል ከሌለ ነው ማንኛውም በሸሪዓ የተከለከለ በአላህና በመጨረሻው ቀን የሚያምኑ ሰው ሊያደርገው የማይገባ ተግባር ቦታው ላይ ካለ ጥሪውን አክብሮ መሄዱ ዋጅብና ግዴታ አይሆንም ግዴታነቱ ይቀራል ዘፈን በቁርአን በሐዲት በሰሓቦች ንግግር መሰረት ሐራምና ክልክል ወሚንናሲ መን የሽተሪ ለህወል ሐዲት ሊዩድል ዓን ሰቢልላህ የሚለው የቁርአን አንቀጽ በዘፈን ተፈስሯል። ነቢዩም ዓለህ ሰላቱ ወሰላም አኪር ዘመን ላይ ዝሙትን የሐር ልብስን የሙዚቃ መሳሪያን ዘፈንን ሐላል የሚያደርጉ ሰዎች ይመጣሉ ብለዋል። ነቢላ ሰላ ከዝሙት ጋር ዘፈንን አብረው ጠቅሰዋል። ላ ሰላም ሐላል የሚያደርጉ ሰዎች ይመጣሉ ማለታቸው በመሰረቱ ሐራም ነው ማለት ነው። እንደዚሁ ደግሞ ደቀደምቶች ዘፈን ልብ ላይ ሙናፊቅነትን ያሳድጋል ውሃ አትክልትን እንደሚያሳድገው ተብሏል። ስለዚህ ዘፈን ሐራም ከመሆኑ አንጻር ዘፈን ያለበት የሰርግ ጥሪን ተቀብሎ አክብሮ የመሄድ ግዴታ አይኖርበትም። ሙስሊም የሆነ ሰው የጠራውም አካል ለምን አልመጣህም ብሎ መቆጣት አይችልም። አዎ፣ መሄድ ዋጅብ ነው ቦታው ከወንጀል ከጠራ ነው። ወንጀል ካለ ሰዎችን ጥሪን ማክበር በሰላም ግዴታ ነውና ኑ ሊል አይገባውም። ቀድሞ ቦታውን ከወንጀል ማጥራት ይኖርበታል። ነሽዳም በተመለከተ የዘመኑ ነሺዳዎች አብዛኞቹ ከዘፈን ማይለዩና ማይተናነሱ ናቸው። አብሯቸው የሙዚቃ መሳሪያ ይኖራል። በወንድ በሴት በህፃናት ድምፅ ሁሉ በጋራ እየተባሉ ዘፈን የሚሰራውን አይነት ሥራ የሰዎች ልብ ውስጥ እንዲሰሩ ይደረጋል። የድሮና የዘንድሮ ነሺዳ አንድ አይደለም። በመሰረቱ ነሺዳ የሚለው ቃል አረብኛ ነው። ነሺዳ ማለት ድምፅን ጮክ አድርጎ ግጥም መግጠም ማዜም ማለት ነው እንጂ የሴት የህፃናት ድምፅ አስገብቶ ከበሮና የሙዚቃ መሳሪያ ጨምሮ የሚባሉ ነገሮችን ከድሮ ነሺዳ ጋር አመሳስሎ ይቻላል ብሎ መከራከር የሚሆኑ መተግበር አይቻልም። ይህ እንዳለ ሆነው ሰርግ ላይ ከበሮ መምታት ለሴቶች ተፈቅዷል፣ ከታች ክፍት የሆነ ከበሮ ሲሆን፣ ይህም የተፈቀደው ለሴቶች ለብቻቸው። ወንዶች ከሴቶች ጋር አብረው ሊያደርጉ አይገባም። ወንዶችም ለብቻቸው የወንዶች አዳራሽ ላይ ወይም ክፍል ላይ ሊያደርጉ አይገባም። የተፈቀደው ሰርግ ላይ ጭፈራ፣ ከበሮ ለሴቶች ብቻ ነው። ቃላታቸውን ከሸሪዓ ጋር የማይጋጩ ሐያን የማይገፉ መሆን አለበት። ሴቶችም ቢሆን የሚሉት ዘፋኝ ሴቶችን ሊያመጡም በጭራሽ አይገባም። እዛው በጊዜው የገረላቸውን እርስ በርሳቸው እየገጠሙ ሰርግ መሆኑ እንዲታወቅ ሊያደርጉ ሊጫወቱ ይገባቸዋል። ወንድ ይሄን በጭራሽ ሊያደርግ አይገባም። ከበሮ እየተመታ ወንድና ሴት አብሮ እየጨፈረ ሶላዋትና ዝክር የተባለ እንደሆነ ደግሞ ጥፋቱ እጅጉኑ የከፋ ይሆናል። ሶላዋት ዕባዳ ነው። ዝክር ዕባዳ ነው። ዕባዳ ከከበሮ ጋር በጭራሽ አልተያዘም ሸሪያችን ላይ የተኛውም የነቢ ሶሓባ ከበሮ የመታ አይጨፍርም ነበር ተብሏል። አንድ ሶሓባ እንኳ ከበሮ የመታ አይጨፍር ነበር የሚል ማስረጃ ማምጣት አይቻልም። ዝክር ሲደረግ ነቢ ላይ ሶላዋት ሲወርድ አደብልኒዝ ሰኪና ሊኖረን እንጂ ዝክር ዒባዳንና መጨፈረን በጅማ ጨብጨብን ከበሮ መምታትን በጭራሽ ልናያይዞ አይገባም። አይገባ ይሄ ከሌሎች ሃይማኖቶች የመጣ ሌሎች ሃይማኖቶች ዘንድ የሚታወቅ እንጂ ከረሱል ከሰሃቦች የተወረሰ አይደለም። ከጊዜ በኋላ የተለያዩ አይነት ፍርቃዎች አንጃዎች እስላም ውስጥ ሲገቡ ነው ሲፈጠሩ ነው እንዲህ አይነት ነገር እስላም ውስጥ የገባው እንጂ ቀደም ሲል እንደተጠቀሰው ሰሃቦች ወይም ታቢዒዎች ከበሮ እየመቱ ይጨፍሩ ነበር ነብዩ ይሄን አድርገዋል ሊል የሚችል ማንም የለም። አለ የሚል ሰው ካለ ማስረጃውን ያምጣ በህልማይቶ አልያ ደግሞ ከነቢ በላይ የሚወዷቸውና የሚያከብሯቸው የጠሪቃ መሪዎቻቸው ሼኾቻችን የሚሏቸው በድፍረት ሊናገሩ ይችላል። ወልዮች አርገዋል ሊሉ ይችላል። የኛ ወሊ ነቢ ናቸው፣ አይሂ ሰላቱ ወሰላም ከነቢ በላይ ወሊ ትክክለኛ ወልይም የእሳቸውን መንገድ የሚከተሉ ናቸው። ያዚ ዚክረን ሶላት አለ ነቢን ክብሩን ልነካ አይገባንም። ሰርግ ቦታ ላይ ሴቶች ሀያን የማይነካ ከሸሪያ የማይጋጭን ግጥም የገጠሙ ለራሳቸው ሊጫወቱ ከበሮ ሊመቱ ይችላሉ። እንዲህ አይነት ነገር ወንዶች ጋር ሊኖር አይገባም። እንዲህ አይነት ችግሮች ካሉበት ሰርጉ ላይ ሄዶ ማስወገድ የሚችል ሰው መምከር የሚችል ሰው ካልሆነ በስተቀር ለመታደም ሰርጉን ለማጀብ መሄድ አይቻል ሙንከር ስላለ። ሌላኛው ጥያቄ ገጠር አካባቢ መሬትና ብር ይቀያየራሉ። ስሙም በተለምዶ ወለዳ ግድ ነው የሚሉት ለምሳሌ፣ መሬት ያለው ሰው ብር አይኖረውም፣ ብር ያለው ሰው መሬት አይኖረውም እና በዘንድሮ ዋጋ ተወያይተው ይቀያየራሉ መሬቱ አንድ ጥማድ ከሆነ ዋጋውን ይወያዩና በውል ይቀያየራሉ። ለሁለት ዓመት ብለው ነው የሚዋዋሉት እና ብር ሊመለስ መሬቱን ሊሰጠው እንደ አጋጣሚ ብር ካላገኘ ብር እስከሚያገኝ ድረስ መሬቱን የገዛው ሰው ይጠቀመዋል። በሸሪያ እንዴት ይታያል? ወለድ አገድ ሪባ ነው አይቻልም። ማበደር ከሆነ ለአላህ ብሎ በነፃ በበጎ ፈቃደኝነት በመተባበር ንያ ብር ማበደር ብራ ብድር ሃለው ብሩን እስክትመልስ ድረስ መሬትህን እዘራ ዘንድ መሬትህን አርሼ ዘራ ዘንድ ምርቱ ለራሴ እንዲሆን ወይም ደግሞ ቤትህን እንደመኖሪያ ወይም ሱቅህን እንደመነገጃ እጠቀም ዘንድ ያሉ ሸርጥ አስቀምጦ አበድረውን እንዲጠቀሙ ማድረግ ሪባ ነው። አበዳሪን እንዲጠቀም የሚያደርግ ብድር ሪባ ነው የሚል ሐዲትም አለ። ቃዕዳ፣ የዑለሞች ንግግር አለ። እንደ መያዣ፣ እንደ መተማመኛ ከሆነ መሬቱን ቤቱን የሚይዘው። ይሄ ችግር የለውም። ራህን ነው። ይሄን ያክል ብር አበደረሃለሁ ብሩን እስክትመልስ ድረስ የቤትን ካርታ ይዛለው አሊያ ደግሞ ሌላ ንብረት ይዛለው ቢል ችግር የለም። ነገር ግን ንብረቱ አገልግሎት የሚሰጥ ከሆነ ከዛም ይገባውን ገቢ ለራሱ ሊበላው ሊጠቀመው አይገባም። ለባለ ንብረቱ ነው ሊሆን የሚገባው። ከዚህ መፍትሄው በነጻ ማበደር ነው፣ ሸሪያ የሚፈቅደው አጅርም ጭምር የሚገኝበት። አማ ማበደረህ እንዲህ ነገር ማደርገለህ ካንተ እንዲያን ነገር መጠቀም ከሆነ ነው ብሎ ሸርጣ አስቀምጦ ማበደር ሪባ ውስጥ ያስገባል። ሌላኛው ጥያቄ አንድ ወንድ ልጅ አጅነቢ የሆነችን ሴት ትልቅ ሴት ናት፣ እንደ እናቴ ነው የማያት ትልቅ ስለሆነች ብሎ ያችን ሴት በእጁ ሰላም ማለት ይችላል ቢያብራሩልኝ የሚል ጥያቄ ነው። አይቻልም። ሴት እስከሆነ ድረስ ወንድ ሊነካት አይገባም፣ ወንድ እስከሆነ ድረስ ሴት ልትነካው አይገባም። ቤተኛውም እድሜ ቢሆን የአካለ መጠን ከደረሰና ከዛ በላይ የሆነ እድሜ ላይ ከሆነ ያለው ነቢያችን ዓለይሂ ሶላቱ ወሰላም። ሙባያ ሲያደርጉ ወንዶችና ሴቶች ወደ እስላም በሚገቡበት ጊዜ ወንዶችን እየጨበጡ ወደ እስላም አስገብተዋል። የሴቶች ተራ ደርሶ ሴቶች ወደ እስላም በሚገቡበት ጊዜ ወንዶችን እየጨበጥክ ወደ እስላም ታስገባ እንደነበረው ሙባያ ታደርግ እንደነበረው እኛንም ለምን እየጨበጥከን ሙባያ አታደርግም ወደ እስላም አታስገባንም ባሏቸው ጊዜ እኔ ሴት አልጨበጥም ብለዋል ዓለይሂ ሰላቱ ወሰላም። ወጣት የሆናችሁት ባንድ ጎን ሆኑ፣ ወጣት ሴት አልጨበጥም ባልቴት የሆናችሁ እድሜያችሁ የገፋ እናቶች ደግሞ በአንድ ጎን ሆኑ፣ እናንተን እንጨብጣለሁ አላሉም ዓለይሂ ሶላቱ ወሰላም። ስለዚህ ሸሪሃው ወጣትና እድሜው የገፋ ለወንጀል የምትታሰብና ማትታሰብ ብሎ አለየም፣ ከጾታው ጋር ብቻ ነው ያያያዘው። አጅነቢ ወንድ አጅነቢ ሴትን ሊነካ አይገባውም፣ አጅነቢ ሴትም አጅነቢ ወንድን ልትነካ አይገባም። የሚያያቸው የሚነካቸው ሰው ስሜቱ እንዲቀሰቅስ የሚያደርግበት እድሜ ላይ ከደረሱ ማለት ዲን ደግሞ እንደግሞ በአቅል አይደለም በስሜት አይደለም በማስረጃ ነው። አንዱ እና እንደ እናቱ አይቷት ሌላ ነገር ባያስብ ሌላኛው ሊያስብ ይችላል። የሰዎችን ስሜት ተከተለን ከሄደን ዲን አልኢስላም እንደ ሌሎች ሃይማኖቶች ይቀየራል። ይባላሻ ሸሪዓ ነው ማስረጃ ነው የሚመራን። ነብዩ ሴት አልጨበጠም ብለዋል። ሌሎችም ሐዲቶች ላይ ሴትን መጨበጥ ተከልክሏል። አጅነቢ ሴትን ባድ፣ ሴትን ባድ በምንልበት ጊዜ ምንም አይነት ዝምድና ያሌላቸውን ለማለት አይደለም። ቅርብ የሆነ ዝምድናም ያላቸው ቢሆኑ አጅነቢ ከሆኑ ማግባት የሚቻል ከሆነ ያጎት ልጅ ያከስተ ልጅ እነዚህን መጨበጥ አይቻል መንካት አይቻል እድሜያቸው ቢገፋም ወጣቶች ቢሆኑም ያው ነው ሌላኛው ጥያቄ አንድ እህት በስደት እያለች የአጎቷ ልጅ ቤተሰቦቿን ሳያሳውቅና ሳይነግራቸው ውክልናም ሳይወስድ ኒካህ አሳሰራት ሁለት ልጆችም ወለደች አሁን ኒካህ ትክክል ያለ መሆኑን አወቀች ምን ማድረግ አለባት ልጆቹስ የሐራም ልጆች ይሆናሉ የሚል ጥያቄ ኒካህን መጫወቻ ልናደርግ አይገባንም ከዲህም በፊት አቅል እንኳ ይህ ዐይነቱን ኒካህ አይቀበልም፣ ያወግዛል። ወልደው ያሳደጉ ወላጆች እያሉ እነሱን ሳያስፈቅዱ ሳያሳውቁ ውክልና ሳይቀበሉ ኒካሕ ማሰር ኒካሕን ጋብቻን ቀልድ ማድረግ ነው፣ መጫወቻ ማድረግ ነው። ራሳችን ማንወደውን ለሰዎች ልናደርግ አይገባም። እህቱ አባቷን ወንድሞቿን ትታ በውጪ በሌላ ሰው ራቅ ባለ ዘመድ ንካህ ስታሳስር የማይወድ ወንድ ሌላ ሴት ላይ ይሄን ሊያደርግ አይገባው። ይህ ጥቅል የሆነ ምላሽ ነው። ልጆቹ የሐራም ናቸው አይደሉም፣ ህጋዊ ናቸው አይደሉም የሚለውን በተመለከተ ወደ እንደዚህ አይነቱ ኒካህ ሲገቡ የነበራቸው አመለካከት፣ እውቀት፣ የእውቀት ደረጃ እንዲላይ ያደርገዋል እና ራሳቸው ብግላቸው መጠየቅ ይኖርባቸዋል። ሌላኛው ጥያቄ ከካፍር ሴት ጋር ዜና ሰርቼ ነበረ፣ ምንድነው ሁክም የሚል የሚያሳዝን ጥያቄ ነው። ይህን ስራ የሚሰራ ለራሱ ሊያለቅስ ይገባል። ጥያቄው ራሱ አላሁ ዓለም ቀለል ያለ ያን ያክል ያላስጨነቀ ጥያቄ ነው የሚመስለው። የወንጀሉ ጸጸት ውስጡን ያቃጠለውና ያላቃጠለው ያላስቆጨው ሰው ከጥያቄው ማወቅና መረዳት ይቻላል። ሙስሊሞች አላህን ፍሩ። እስላም ስምና ልብስ ብቻ አይደለም። የአላህ ባሮች ዝሙት አይሰሩም። አላህ በተከበረው ቃሉ ቁርአን ላይ በግልጽ ነግሮናል። ወላ የዝኑን ብሏል። ዝሙት አይሰሩም የራህማን ባሮች ብሏል አላህ ተባረክ ወተዓላ ወደ ዝሙት የሚወስዱ ነገሮችን የዝሙት መንገዶችን የከለከለው ወላ ተቅረቡዝዚና ዝሙትን አትቅርቡትን ያለው ዝሙት አትስሩ ብቻ ሳይሆን ያለው ዝሙትን አትቅረቡትን ያለው መንገዱን ራቁትን ያ ከሩቁ ሽሹትን ያለው ምስሉም የሆነ በሙሉ አላህን ሊፈራ አላህን ከሚያስቆጣ ነገር ሊጠነቀቅ ይገባዋል። ዝሙት አላህን ከሚያስቆጡ ነገሮች መሀል አንዱ፣ ያልተፈቀደለት ማሕፀን ላይ እንደሚፈስ የዘር ፈሳሽ አላህን የሚያስቆጣ ነገር የለም ተብሎ ያኔ ትልልቅ አላህን ከሚያስቆጡ ነገሮች መሃል አንዱ ነው ለማለት ነው። ለአላህ ሀያ ልናደርግ ይገባናል። ሜዳ ላይ ሰው ያየው ዝሙት አይሠራም። የሰው ልጅ እንደው ጥላ ቦታ ፈልጎ ነው ከሰው ዓይን ርቆ ነው የሚያደርገው። አላህ አስተባረክ ውታላ ሀያ ያደረግለትም አይፈራም፣ አይከበርም። ቀብራአለ ስራጣል ጀሀንማል። መላኢኮችም ከእኛ ጋር ሆነው ይከትባሉ፣ ይጽፋሉ። ስለዚህ ዝሙትን ልንጠየፈው ይገባል። አላህ ተባረከ ወተዓላ ጠያፍ ተግባር ነው ብሎና መንገዱ የከፋ ነው ብሏል። ዝሙትን የሚዳፈር ሰው ሌሎች በርካታ ወንጀሎች ውስጥ እንዲወድቅ ያደርገዋል። አንዴ በሩን ከከፈተው ነፍስ ማጥፋት ሊመጣ ይችላል። በሐራም አርግዘው ያስወርዳሉ። የሴት ልጅን ክብር መንካት ይሆናል። የሴት ልጅን ሕይወት ማበላሸት ይሆናል። አንዴ ከጀመሩት ደግሞ በቀላሉ ላይለቅም ይችላል። አንዲት ወንጀል ከተሰራች እህቴን እህቴን ትላለች፣ ጨምር ሌላም ስራ ትላለች፣ ጨምር ሌላም ስራ ይላል ተብሏል ስለዚህ ዝሙትን ራስዎን የዝሙት ሰበቦችን ሊርቅ ይገባዋል። ወጣቱ ዛሬ ወጣቱ ብቻ አይደለም፣ አላህ አክብሮት የዳራውም ጭምር እየተልከሰከሰ እየተነጃጀሰ ነው በየቦታው። መጨራሽ ደግሞ ከሙስሊም ጋር የማይሄድ ስሙ ሊጠራ ሁሉ የሚዘገነን ተግባር ነው። በተጀነቡ ማላ የሊቁ ቢሙስሊም ያሉት የኢማሙ ሻፊዒ ለዚህ ነው ከሐራም ከቆሻሻ ተግባር ከዝሙት ተጠበቁ ራቁ፣ ተጠንቀቁ ሴቶቻችሁም እንዲጠበቁ አድርጉ። እናንተ ከተጠበቃችሁና ከተጠነቀቃችሁ ከተጠየፋችሁት፣ ከራቃችሁት ሴቶቻችሁም ከእንዲህ ነገር ይርቃሉ። አንተ ከተነጃጀስ የሰው ቤት ካንኳኳ ያንተ ቤትም ያንተ ቤትም ይንኳኳል። ያንተ ሴቶችም ይደፈራሉ። የሰውን ቤት ያንኳኳ የሱን ቤት ይንኳኳል። ሰው ቤት ላይ ብዙ ሺህ ብር ከፍሎ ዝሙት ይሰራ የሱ ቤት ላይ ያለ ብር ወይም ደግሞ በ25 ሳንቲም ቤቱ ላይ ዝሙት ይሰራል ተብሏል። ተጀነቡ ማለት ይልቁ ከሙስሊም ማይጠበቅን ነገር ራቁ፣ ተጠንቀቁ ተብሏል። ዝሙት ብድር ነው፣ የማይቀር ነው፣ ይከፈላል ከቤትህ ተብሏል። ያ እንዳይሆን ዱንያ አኼራችን እንዳይበላሽ የእስላማችን ክብር እንዳይነካ ስማቸው ምስልም የሆነ አንዳንድ ያለባበሳቸውን ጭምር እስላማዊ ሊመስል የሚችል ሰዎች ከዚህ ቆሻሻ ራሳቸውን ሊያርቁ በሮቹን ቀድመው ሊዘጋጁ ይገባቸዋል። ከአጅነቢ ሴት ጋር አብሮ መቀመጥ፣ ቀልድና ጨዋታ ማብዛት፣ አጅነቢ ሴትን አጅነቢ ወንድን ማየት፣ አጅነቢ ወንድና ሴት ተቀላቅሎ መቀመጥ አንድ ክፍል ላይ ሊሆን ይችላል። በመሃላቸው ሶስተኛ ሰው ሳይኖር መኪና ላይ አብሮ መጓዝ ሊሆን ይችላል። እነዚህን መራቅ ያስፈልጋል። ወከዛለክ ዘመናችን በኢንተርኔት አማካኝነት ወንድና ሴት እንደፈለጉ የፈለጉትን እየተናገሩ የፈለጉትን እየተላላኩ የአይን፣ የምላስ፣ የእጅ ዝሙት የሚሰሩበት ሁኔታ፣ በዚህ መልኩ በርቀት የተለያዩ የዝሙት በሮች ነካክተው በአካል ሲገናኙ ቀጥታ ዋናው ዝሙት ላይ የሚወድቁበት ሁኔታ አለ። አጅነቢ ወንደን ሴት ልጅ በምንም መልኩ ልትቀርብ ልታናግራ አይገባም። በቂ ምክንያት እስከሌላት ግልጽ የሆነ ዓላማ ሸሪያ የሚፈቅደው የሚያገናኛት ነገር እስከሌለ ድረስ ወንዱም እንደዚሁ። እንደዚሁ ፊልም ማየት፣ ዘፈን ማድመጥ፣ ደረቅ ከሆኑ ሀያ ከሌላቸው ሰዎች ጋር መገናኘትን ማብዛት የዝሙት በርን ይከፍታል። ከተገናኙ ቁጥር ስለ ተቃራኒ ጾታ ብቻ የሚያወሩ አኺራ ማያሳስባቸው ሰዎች አሉ፣ ባለ ትዳር የሆኑም ያልሆኑም ጭምር ባለ ትዳር የሆኑት እንኳን ትዳር ስላላቸው ያወሩትን ቢያወሩ ያውን በሸሪያ የማይፈቀድ ከመሆኑ ጋር ራሱን የቻለ የሐላል መንገድ ሊኖራቸው ይችላል። ካላገቡ ትዳር ከሌላቸው ጋር ስለተቃራኒ ጾታ፣ ስለመኝታ ቤት ሁኔታ ማውራት ወደ ሐራም እንዲሄዱ በር ሊከፍት ይችላል። እንዲህ አይነት ነገር መብዛቱ ራሱ ቀልብ ያደርጋል፣ ከተለያዩ ትልልቅ ዓላማዎች ያዘናጋል። ማግባት ያለብን ሰዓት ላይ ማግባት ያ ወቅት እስካልደረሰ ድረስ ስለ ተቃራኒ ጾታ በማሰብ በመጻፍ፣ በመናገር፣ በማንበብ ጊዜ ማቃጠል አግባብ አይደለም። ሐራም ላይ እንድንወጥቅ ሊያደርገን ይችላል። ዋናውን ትልቁን ዝሙት በመስራት ወይም ሸሪያ በማይፈቅደው መልኩ ራስን ለማርካት በመሞከር ሐራም ላይ ሊጥል ስለሚችል ከእንዲህ አይነት አደብ ከሌላቸው ሰዎች መራቅ ነው። በአካል ከመገናኘት ይሁን በሶሻል ሚዲያ ከመገናኘት መቆጠብ ያስፈልጋል። ይህን ጥንቃቄ የማያደርግ ሰው ይብዛም ይነስ ከብዙ ከዝሙት በሮች በአንዱ ሊጠቃ ይችላል። ካቲማም ሊያበላሽ ይችላል። ነስ ላ አሰላም ል ዓፊም ሆኖም ከልበተው በታደርግ አላህን ፍራ። ለምን አድረግሁ ብለህ ተቆጭ። ያለፈውን ምትክስበትን መልካም ስራ ስራ። ትዳር ከሌለ ትዳር አድርግ። አላህ ተባረክ ወተዓላ ራሳችንንም ቤተሰብና ወዳጆቻችን በሙሉ በልመላውን ሙስሊም ከእንዲህ አይነቱ ጸያፍ ተግባር ይጠብቀን። ያደነን ኢማንን መልካም ስራን ምንወድ አላህ ያደርገን። ኩፍርን ወንጀልን አላህን ማመፅን የምንጠላ ያደርገን። ከእዚህም ያርቅን። ናተ ወላሁ ተዓላ አለም። ለዛሬ በዚህ እናበቃለን። የተቀሩ ጥያቄዎችን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።